ባለፈው ለተፈጠረው ነገር ሶሪ አረን ፋሚሊዎቼ፣ ሶሪ ማለት ስላለብኝ ሶሪ። ወራትና ዘመናት ከተቆጠረ በኋላ እኔ ካበቃልኝ በኋላ እኔ ከሰለችኝ ከተውኩት በኋላ ከታከተኝ በኋላ እንደዚህ አይነት ውሳኔ ውስጥ እንደዚህ አይነት ሁኔታ ውስጥ ከገባው በኋላ ላሆኑ ወደማልመለስበት ድጋሚ ልቀይረው ወደማልፈልገው ውሳኔ ገብቼ ጻንቼበታል ምንም ማድረግ አልችልም። እሺ መልካም ጊዜ ሆነልክ። ከዚህ በላይ መቆም አልፈልግ ገና አያስቀረኝ ምሽ ጽልመት እየዳለው ላይ እሷ ይገታኝ ያራዊቱ ጀግና አርጎኛል ፍቅሯ ልበ ብርቱ። አልፈራውም፣ አላመነታም። አይኗን ካላየው የለኝም ፋታ። የሚመጣውን በውድግቱ በፍቅር አምላክ ከገዘትኩት እና ከእሷ ጋር እስኪ አብረን አሪፍ ታይም እናሳልፋለን። አብራችሁን ቆዩ።

እኔ ቀኑ እያናፈቀኝ ነው ያለው ወይ? ቴል ቀኑን ንገርኝ እና ወይንም እኔ ላስጨንቅልሽ። ወደ ጉዳይ ለማንኛውም ስትኮሳተሪ ይታምርልሽ፣ ያምር ነው ሩታ። ስትኮሳተር አታምርም። ረ በእናትህ ንገረኝ። ናድ ሳቂ። ለመሳቅ ፈልገሻል፣ ግን ሳቄ እዩጣለሁ። ችግር የለውም የለብኝም። ምን ነገር ነገር ስላልሰማውም ስላላወራሁም ዝም ብዬሽ አልካ ግ ነ አምሮብሻል። መግለ ነብር ስትኮሳተር ምናምን ቆንጆ እኮ ነው። እሺ ለማንኛውም ፋሚሊዎቼ ያው ዛሬ ጠራውሽ እንዲህ ተኮሳተርሽ እንድታገኝ ስለማልፈልግ ነው አስቀድሜ እንደዚህ አይነት ነገሮች ያወራውሽ ያለውት ማለት ነውና፣ በመጀመሪያ ደረጃ እም ባለፈው ስለተፈጠረውም ነገር ላወራሽ ነው። ከዛም ባለፈ ደግሞ ያው ባለፈው የሚል ነገር ነበር ያወራሁሽና ዛሬ በግል ሁለታችን ብቻ ማውራት ስላለብን ለዛ ነገር ሶሪ ማለት እፈልጋለሁኝ ምንም አይነት ነገር እንዳልተፈጠረ በዚ አጋጣሚ ለነገር ሽፍር የሚጣልብኝ በዛ ጉዳይ እኔም ሶሪ ማለት ስለምፈልግ በመጀመሪያ ይቅርታ ይቀድማልና እና ይቅርታ ማለት እፈልጋለሁኝ። ግን ያ ነገር አሁንም ቢሆን እኔ አውቄ ያደረኩት ነገር እንዳልሆነ በደንብ እንድታቅም ስለምፈልግ ነው፣ እና ለዛ ነው ልልሽ ፈልጌ ነው። ከዛ ባለፈ ደግሞ ከዚህ በኋላ ቢያንስ እስክትወልጅ ድረስ እንደዚህ እኔና አንቺ ብቻችን እየተገናኘን ጊዜ የምናሳልፍ ደስ ይለኛል። አሁንም ቢሆን ማለት ነው። ባለፈው ቀጥሬሽ ነበር ሩም ውስጥ ድንገት እነዛ ነገሮች ባይፈጠሩ ብዙ ነገሮችን እናወራለን ብዬ አስባለሁ። እና አንዳንድ ጊዜ በመል የሚፈጠሩ ነገሮች አሉ። ያው ሴጣንም ሰላም ስለማይፈልግ እና እንደዛ ሆኗል ማለት ነው። ፊትሽን በጣም ቀይረሽ ለዚህ ነበር ይጠራ እንደዚህ ነበር የጠራ። ሄ መክሰስ በልትሽም? አዎ ነው እንዴ። እን ታግብሽም በጣም ነው ያስታውቃል። እሺ ለማንኛውም እኔ ከዛም ባለፈ እንደዚህ አይነት ታይም አልናፈቀሽም? ከኔ ጋር መታለፍ አልናፈቀኝም? ምንም ቅር አያጋባል? ለምን ምክንያት? ከዚህ በኋላ ለምን? አዎ እኔም ብትወሽኝ ማለት ነው። አይንሽ ይናገራል። አይንሽ ላይ ግን ብዙ ናፍቆት እንዳለ ነው የሚያሳየው። እሺ በቃ እኔ ዝም ልብልና ከአይኔ ጋር ተነጋገሯ ኛ ከኛ እንደዛ ሆነ እያየሽ እንዳውራሽ። እህ ይልቅ በእናትህ እኔ ብዙ መቆም አልፈልግም መሄድ ፈልጋለሁና፣ እሺ ያው እረፍት ታደርጊያለሽ። ምን እዚህ ጋር ጉዳይህን ንገረኝ። ቁጭ ብለሽ እኮ መውራት እንደማን ማቆም። ከደከመሽ ችግር የለውም እዚህ ጋር አልቀመጥም እሄዳለሁ። ለመጀመሪያ ደግሞ ዛሬ ሲንቀሳቀስ ማየት ወይንም ቼክ ማድረግ ፈልጋለሁ። ቪዲዮ ልክልናለሁ እኮ ለምን ላዳምጥ። ሲወጣ ነው መንካት የምችለው ጭንቅላት ወዴት ስለማንኛውም ምን እንደሚመስል ዶክተሩ ደውለት ነግሮኛል እና ራሴን ነው የረገምኩት። ተመስገን እንደኔ አይነት እ እንደኔ አይነት ከመጣ እድል ነው። አጥቷሽ፣ እድል ነው። ኧረ መስሎ ነው። እናንተ እራሱ መስሎ። ተው ይተኛበት እንዲህ ከፍ ሲደረግላቸው ደስ ይላቸዋል ተብያሉ። እንዲህ እ ከፍ ላድርግልሽ። እንደዚህ ወደ ላይ አልፈልግም። ወይኔ ጉድ ይፈላል። ምን ሆነ? እንደዚህ አይነት አክት እያናደድሽኝ ስለነበረ ነው በቃ ከትላንትና ከትላንትም እኔ እየነገርኩሽ አንቺን መቀበል አትፈልግም። እውነቱን ይሄ ይሄ ነው። እሷ ቦታው ላይ እንኳን ኖራ እሷ እያስረዳችሽ ነው ያለችው ግን ነው እኔ ከእነ አካቴው ምንም ነገር አልፈልግም። ነው እሷን ሲጀመር ከኔ ጋር ኮኔክት እንድታረግ አልፈልግም። ገባ? እሺ ነው። ታዲያ ምን አረ ምን አረኩኝ? ከዛ ደግሞ ሲቀጥል እዚህ ጋር ምታሳየኝ አክት ሌላል ሰው ፊት ምታሳየኝ አክት ሌላ። ለምን እንደው ምታስመስለው? ሰው ፊት እንዴት ነው የምትናገረው? አነጋገር ሲያስጠላ፣ አኳኋን ሲያስጠላ። ገባ? ሪስፔክት ከዛ ነው የሚጀምረው።

ገብቷል ሩካሁን ማለት ነው። አንድ አይደለም ባለፈ ነገር ምን ልሽ ቁስል ብቻ ነው እንዴ? ለምድሩ የምትደግመው ታዲያ አንተ መታረም አትችልም? ሁሌ አንድ አይነት ሰው መሆን አይሰለችም እኮ የሰው ልጅ። ያው በቃ ይናደዳል፣ ሲናደድ ደግሞ የሚናገረውን አያውቅም። እኔ ምን አልባት ስናደድ ብዙ ነገር ተናገርሽ ሊሆን ይችላል። በጣም ነው እንዴ ምትናደደው? ተከታይ የቀለጥኩ አይደለም። እስከጥን ደሞ አንቺም ጋር ሰዎች እየመጡ ማይሆን ነገር እየነገሩሽ ነው። እኔም ጋር ሰዎች እየመጡ በመሐላችን ማይሆን ነገር እየተናገሩ ነው። ክብሬን እፈልገዋለሁ። በቃ አንተ ማስጠበቅ የማትችለውን እንደ እሱን እንደ ባል የሚለውን ተውና እንደ ባል እንደነበረ ሰው ገባ። የእኔን ክብር ማስጠበቅ ካልቻልክ ተው ያንተን። እኔ ግን የራሴን ክብር አላስደፍርም። ራሴን በራሴ አስከብረዋለሁ። ገባ? እሺ፣ አንቺ ክብር ምንድነው? ማንም ሴት እየመጣች አፏን አትከፍትብኝ። ምን እኔን አልፋ አንተን አልፋ። ገባ? በጣም ማን ተናግሮሽ? አልቆይም። ኧረ ማንም እህሰው ነው። ማንም ተናግሮኝ አያውቅም። አንተ እያለ በተለይ በፍፁም አንድ ሰው ተናግሮኛል አያውቅም። አይገርም አንተ እኔንም ታስከብረኛለህ፣ ቤትህን ታስከብራለህ፣ ትዳርህን እንዴት መኖር እንዳለበት አያውቃለህ። በጣም ስነ ስርዓት ያለህ ወንድ ነው። ምንም ኖርማል ነው። እኔ አሁን ይቅርታ ልትለኝ ከሆነ እሺ ልጅ ሲወለድ ነው ማየት የምትችለው። በና በእናት ባታገኘኝ ደስ ይለኛል ብያለሁ። አሁንም ደጋግመ ስለደወልኩልኝ ነው የመጣሁት። እና ደግሞ ሪል ሰው ለመሆን ሞክር ስል ሪል ሰው ለመሆን ሞክር ስል አንደርስታንድ አርግ። መጀመሪያ ውል ስማኝ ሰምተስ ታስጨርሰኝ ነው። ቃላቱን ወደ ፈለግ ቃላቱን ወደ ፈለግ መሰባበር ይችላል፣ ግን ደግሞ እንደ ፈለግ እንኳን ማለት ነው። ግን ደግሞ መጀመሪያ ሰምተኝ አስጨርሰኝ። ሪል ሰው ማለቴ እኔ ጋር ስትመጣ ታስመስል፣ ሌሎች ሰዎች ጋር ስትሄድ ደግሞ ሌላ ሰው አትሆን። ከባ እኔ ጋር ስትመጣ አሁን እንደዚህ ስትር ብለህ በዝን ስራታው ሩትኝ ምናምን ምናምን፣ ሰው ፊት ሲሆን ግን ታያት ታዋት ምናምን አይባልም። ሪስፔክት ከዚህ ነው የምጀምረው። ትሂድ የራሷ ጉዳይ። እንደዚህ ነች እሷ፣ ሁሌ እሷ እንደዚህ ነች። አታውቂያትም እና ነው አታውቃትም እና ነው። አዎ እንደዚህ ነው። እኔ በቃ እሺ። አሁን እልህ ነው የሚሻለን፣ እልህ አይደለም እኔ እራስኩት። እኔ ነው እልህ አይደለም። በቃ እኔ ፍሪ ሆኜ መኖር ነው ፈልገው ገባ፣ ነፃነቴን ማግኘበት ሞመንት ነው እየፈጠርኩኝ ያለሁት ከራሴ ጋር። ወደ ማንም ጋር እኮ አልደረስኩም። የራሴን ነው እኮ በሰላም እየኖርኩኝ ነው። አልደረስኩባችሁ ማለት በቃ ተውኝ። አለቀ እኮ ቢያንስ እስክትወልድ ነው ወይስ እኔን ካላገኘህ እንትን ማለት አችልም። እንገናኝ መተህ እኔን ካረበሽ ምናምን ከዚህ በላይ ምን ታደርግ? ምን አብረን ጊዜ እናሳለፍ ማለት ከዚህ በላይ ምን ታደርግ? ከኔ ጋር ጊዜ ማሳለፍ ብትፈልግ እኮ ማንንም ጎትተህብኝ አትመጣም ነበር። ገብቷል? አለቀ በቃ። አንተን አልነበርኩም ጌታንም አልነበርኩም። እራሳቸው ናቸው ያው ሁሉ ነገር አቀናብሮ ነው የጠበቁኝ። እኔ ምንም ማቆጣ አይደለም አይደለም፣ ስለመቀነባበሩ አይደለም እያወራሁ ያለሁት በቃ ካንተ ጋር መገኘት የሌለበት ሰው አለ አይደለ? እኔ ማየት ማልፈልገው ሰው አለ አይደለ? አልፈልግም በቃ። አንተ ሆን በላይ ያደረከው ስለሆነ በቃ አንተ ተመችቶሃል። ለምን ታስመስላለህ? በጣም እኮ ተመችቶሃል አንዴ ምንም አይደለም። ቆይ ይሄ ይከብዳል። እግዚአብሔር እውነት የሚከብድ ነገር አይደለም አንተ። ይሄ ማንም መንገደኛ ይሄ ማን፣ የትኛውም ሰው እንደዚህ አልፈልግም ብሎ ኖ ምናምን ብሎ ሊያስቆም የሚችለው ነገር ነው። አይደለም አንተ፣ አይደለም አንተ። ባለ ትዳር ወንድ እና የልጅ አባት የሆንክ ሰው ምንም ኢዚ ነገር ነው። አታስመስል። እሺ። ኤኒዌይስ፣ አሁን ችግር የለውም። ይቅርታ አንተ፣ ቀብዬሃለሁ። ግን ደሞኔ እናንተ የምንገናኘው እንደዚህ እየደወልኩ ነው። አትረብሽም። በቃ እሺ

እንዳልመኝሽ ልቤን ከፍለው ሌላ ጭንቀት አለ ለሰው የማልገልጸው። ተሸንፍ ያለው ተሸንፌ፣ ተሸንፍ ያለው ተሸንፌ፣ ልቤን ሰጠሁሽ አሳልፌ